ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች፣ እንደምንዋላችሁ በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የግንቦት 7 ቀን 2017 ዓ ም የጣና ቴሌቪዥን የኩለ ቀን ዜናችንን ርዕሶቹን በማስቀደም እናስደምጣችኋለን። እስከ መጨረሻው አብራችሁን እንድትቆዩ አክብሮታዊ ግብዣችንን እናቀርብላችኋለን። በቆቦ ከተማ የተፈጸመው ምንድን ነው? በዚህ መጠን አዳሩ ሙሉ የመድፈር ሩምታሲ እንደቀደቅ ያደረውስ በምን ምክንያት ነው? ከቦታው የደረሰንን ሙሉ መረጃ በዝርዝር እናስደምጣችኋለን። ሸዋ ላይ የብልጽግና ሰራዊት አዛዥ እርምጃ ተወስዶበታል። ኮሎኔሉን ጨምሮ ስድስት መስመራዊ መኮንኖች የተገደሉበት ውጊያ የተካሄደው በየትኛው ግንባር ነው? በተጋድሎ የፋኖ መሪው ምን አለ? ዝርዝሩን ከዜናችን ተሰሙታላችሁ። የቅዱስ ሲኖዶስ አባላት የሆኑ የቅዱሳን አባቶች አዲስ አበባ መግባታቸው ታውቋል። ወደ አገራቸው እንዳይገቡ ተከልክለው የነበሩትን ሦስቱን ቅዱሳን አባቶች አቡነ ሳዊሮስና አቡነ አብርሃምን ጨምሮ የቅዱስ ሲኖዶስ አባላት ቦሌ አውሮፕላን ማረፊያ ድረስ ተጉዘው ተቀብለዋቸዋል። የቋሚ ሲኖዶሱ መግለጫ በዚህ ጉዳይ ምን አለ? ዝርዝሩን በዜናችን እንነግራችኋለን። ባህር ዳርና በለሳ ላይ ፋኖ የተሳካ ወታ ድራይድል አግኝቻለው ብለዋል። የበለሳው ተጋድሎ ላይ የብልጽግና አመራር የቆሰለ ሲሆን፣ ባህር ዳር ላይ ደግሞ በዘራፊዎች ላይ በተወሰደው እርምጃ ፖሊስ በዝርፊያው ተሰማርቶ ተገኝቷል። የፋኖ ቃል አቀባዮች የሰጧቸው ማብራሪያዎች የተካተቱበትን መረጃ እናስደምጣችኋለን። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አካተን ያሰናዳነውን የጣና እኩለ ቀን ዜናችን ከዚህ ሰዓት ጀምሮ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችን በመቆየት እንድትከታተሉን እየጋበዝን በቀጥታ ወደ ዝርዝር ዘገባዎቹ እናመራለን። በቅድሚያም በቆቦ የተፈጠረው ምንድን ነው? ዛሬ ሙሉ ሌሊቱን ማለት በሚቻል መልኩ ቆቦ ከተማ ከፍተኛ የከባድ መሳሪያና የመድፍ ተኩስ ሲንጣት አድሯል። ከህወሀት ወረራ በኋላም በቀጠናው የመጀመሪያ ነው የተባለለት ይህ የተኩስ ሩምታ ምንጩ ምን እንደሆነ እንድናጣራ ከተለያየ አቅጣጫ ጥያቄ ቀርቦልን ነበር። በቀረበልን ጥያቄ መሰረትም ያገኘነውን ሙሉ መረጃ ከዚህ በታች እናጋራችኋለን። የአማራ ፋኖ በወሎ ቤት አማራ ጮቢ ተብሎ በሚጠራው ቀጠና ከሚገኘው የብልጽግና ሰራዊት ካምፕ ላይ የተቀናጀ ድንገተኛ ጥቃት በማድረስ እጅግ ከፍተኛ ቁጥር ያለው ኃይል ላይ እርምጃ ወስደዋል። የአይንማኞች ለጣና ቴሌቪዥን ሲናገሩ የደረሰው ጉዳት እጅግ በጣም ከፍተኛ መሆኑን አስከሬን የጫኑ መኪኖችን በማየት አረጋግጠናል ብለዋል። ቆቦ፣ ዋጃ እና ወልዲያ ከተሞች የሚገኙ የጣና ቴሌቪዥን ምንጮች ሲናገሩ ከተማ ላይ ያየናቸው የብልጽግና ወታደራዊ አዛዦች ከፍተኛ ብስጭትና ተስፋ መቁረጥ ውስጥ መሆናቸውን ገጽታቸው ያስረዳል በተለይም ጥቃቱ የደረሰባቸው ከራሳቸው ካምፕ ድረስ ፋኖ ተጉዞ የፈጸመው በመሆኑ የመሸነፍ ስሜት አድሮባቸዋል። በዚህ የተነሳም አዳሩ ሙሉ ቆቦ ከተማን በከባድ መሳሪያና በመድፍ ጥይት ሲያምስዋት አድረዋል ሲሉ ተናግረዋል። በብልጽግናው ሰራዊት አዛዦች ላይ ከፍተኛ ድንጋጤን የፈጠረውን ይህን ታላቅ ድል የተጎናጸፈው የአማራ ፋኖ በወሎ ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ነው። ክፍለ ጦሩ በወሰደው ስኬታማ ኦፕሬሽን ካምፕ ውስጥ ከነበሩት የብልጽግና ሰራዊት አባላት መካከል በትንሹ ከ30 በላይ ሳይሞቱ እንዳልቀረ ምንጮቻችን ተናግረዋል። የሀውጃኖ ክፍለ ጦር አባላት ከሌሊቱ 7 ሰዓት ጀምሮ በከፈቱት የተቀናጀ ውጊያ የብልጽግናው ሰራዊት ይመካበት የነበረውን የኮንክሪት ምሽጉን ጭምር እንዳስለቀቁት የገለጸው የፋኖ ቃል አቀባይ ክፍል በበኩሉ በራሱ ካምፕና በሚመካበት ምሽግ ጭምር ከፍተኛ ጉዳት የደረሰበት ጠላት ተጨማሪ ኃይል ካለማጣ ከተማ ለማስገባት ተንቀሳቅሶ ነበር። ሆኖም ዋጃ ከተማ አቅራቢያ ዋልካ መንደር ላይ በተወሰደበት የደፈጣ ጥቃት በአምስት አባላቱ ላይ እርምጃ አስወስዶ ቀሪውን ይዞ ወደመጣበት አፈግፍጓል ብሏል። ይህን የፋኖ ጠንካራ ምት ተከትሎም የብልጽግናው አገዛዝ ቆቦ ከተማ መሃል ላይ ሆኖ ከሀያ ጊዜ በላይ የመድፍ ተኩስ በመክፈት ውጊያው ወደሚካሄድበት አቅጣጫ ጥቃት ለማድረስና ሽፋን ለመስጠት አስቦ ነበር። ሆኖም የተኮሳቸው መድፎችና ሞርተሮች በፋኖ ላይ ጉዳት ሊያደርሱ አልቻሉም ሲል የፋኖ ቃል አቀባይ ክፍል ለጣና ቴሌቪዥን ገልጿል። የብልጽግናው መንግስት በምርጫ ቦርድ በኩል ህወሓትን ከፖለቲካ ፓርቲ ባር መዝገብ ላይ ፍቆ ያስወጣው ከትናንት በስቲያ እንደነበር አይዘነጋም። ይህን ተከትሎም ህወሓት ባለማጣና በግራካሶ ካሶ አካባቢዎች ውጊያ መክፈቱም ይታወሳል። ወደ ተከታዩ መረጃችን አለፍን። የብልጽግና ኮሎኔል እርምጃ ተወሰደበት። የአማራ ፋኖ ጠቅላይ ግዛት እዝ በመራቤቴ አውራጃ ባካሄደው ውጊያ የብልጽግና ሰራዊት አዛዥ ኮሎኔሉን ጨምሮ ስድስት መስመራዊ መኮንኖች ላይ እርምጃ ወስዷል። የብልጽግና ሰራዊት በሁለት አቅጣጫ ተነስቶ መራቤቴ ከገባ በኋላ በተደረገው ውጊያ አዛዡን ኮሎኔል ጨምሮ ስድስት መስመራዊ መኮንኖች ሙትና ቁስለኛ መሆናቸውን የገለጸው የአጼ አምደጽዮን ኮር ቃል አቀባይ የዕለቱ ተጋድሎ ከፍተኛ ወታደራዊ ድል የተገኘበት እንደነበር ገልጿል። ብልጽግና ሰራዊት ከሁለት አቅጣጫ ማለትም መነሻውን መራቤቴ አውራጃ እና ዓለም ከተማ አድርጎ ወደ ኮላሽ አቅጣጫ ሀይል የሚያንቀሳቀሰ ሙሉ በዛ በመራት የተወራጀን ያለውን ሀይል አጠናክሮ ሙሉ በሙሉ አንቀሳቅሶ ወደ ኮላሽ አቅጣጫ መምጣቱን፣ ሌላው መነሻውን መንራ በመሮ ከተማ ላይ ታድርጎ መዳረሻውን እንዲሁም ወደ ኮላሽ አድርጎ ከዘረት አለብሎ ወደ ድንቡቅ ወይም ደግሞ ዶባ ዜሮ አስራ ሶስት ላይ በመዛውራጃ ማለት ነው። እዛ አካባቢ ድረስ የተጓዙ ሲሆን በዛ ከመራ ቤቴ በኩል የመጣውን ያው ኮላሽ አቅራቢያ ላይ ሀይለኛ ጥቃት ደርሶበታል። መጀመሪያ ላይ ጥቃት ሊያደርስ የመጣው ያው ሀይለኛ በትር ስላረፈበት ክፍለኞቹ ወደኋላ በማውጣትና እና መጀመሪያ ጠዋት ላይ የመጣው ወደኋላ እንዲመለስ ተደርጎ ሌላ ሀይል ነው በምትኩ እንዲገባ የሆነ ወደ ኮላሽ አካባቢ እንዲገባ እንዲጠጋ ያደረጉት ሌላ ሀይል አመጣው ነው። ሌላው ከዚህ ከዘመሮ አካባቢ የመጣው ሀይል ከዚህ ድንቡቅ ወይም ደግሞ ዜሮ አስራ ሶስት ቀበሌ ላይ ዶባ አካባቢ ላይ ተራራ ይዞ እንደዚሁ ማህበረሰቡን ሲያስሸብር ነበረ። እየዋለው ስምንት ሰዓት አካባቢ ማበድ ቢሆነኝ ማን ነው አቂ አምደዚህ ወንኮር ይህ ክበቶ ወደ ዘመሮ ከተማ በመግባት ከመለሸዋን ክምር ድንጋይ አድርገ ወደ ዘመሮ ከተማ የገባች በመሆኑና እዛ አካባቢ ላይ ጥቃት እያደረሰችበት በመሆኑ ያንን ጥቃት ሲሰማ በብስጭት የቤተሰብ የመኖሪያ ቤቶችን ወይም ወንደሮችን በመዝረፍ እና ቃጠሎ በመፈጸም ወደ ኋላ እንዲመለሱ ማለት ነው። እንግዲህ እዛ ዶባ ወይም ደግሞ ከሚባለው ቦታ ላይ የሙሉ ቤተሰብ ምናልባት ማን ነው የአቶ ቡጋል ቤት ሙሉ ንብረት ተዘረፉ። በኋላ የቤተሰቦቹን የናደው የናደ ምረቴ አባቴ የአቶ ቡጋል አባት ናቸው። የናደ ምረቴን ቤት ሙሉ በሙሉ የቡጋል የናደው ቤት እንዲሁም የወንድሙ ምንቼት ናደው ቤት የአሁንም የቤተሰቡ አጠቃላይ የወንድሙ አሁንም ወንደት ናደው፣ ጌታ ናደው፣ ፍኖት ናደው፣ ፍላጎት ናደው እሱ እንዳለ ገብረየት የሚባል አጎጣቸው የሆነ ምን ሙሉ በሙሉ ንብረታቸውን የደረሱና መውሰድ የሚችሉት ከወሰዱ በኋላ ያው ቤታቸውን ሙሉ በሙሉ አቃጥለው አድጎ ይህ በእንዲህ እንዳለ የአማራ ፋኖን ብርቱ ክንድ መቋቋም ያልቻለው የሁዲድ ብልጽግና ሰራዊት የአምስት ግለሰቦችን መኖሪያ ቤት አቃጥሏል። የአማራን ሕዝብ በሁሉም ዘርፍ ማደየትና ማዋረድን ዓላማ አድርጎ ጦር ያዘመተው የብልጽግናው አገዛዝ በአማራ ክልል ይፋው የዘር ማጥፋት ጦርነት ከከፈተበት ጊዜ ጀምሮ ከ39 መኖሪያ ቤቶች በላይ ማቃጠሉ ይታወቃል። ዛሬም በተመሳሳይ አምስት የግለሰብ መኖሪያ ቤቶችን በሸዋ ጠቅላይ ግዛት ማቃጠሉ ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የደረሰውን ጉዳት አስመልክቶ የአማራ ፋኑሿ ጠቅላይ ግዛት እዝ የፖለቲካ ዘርፍ አስተዳደር አርበኛ ወርቁ ማሞ ለጣና ቴሌቪዥን እንደገለጸው ትናንት ግንቦት 6 ቀን 2017 ዓ ም በተካሄደው አውደ ውጊያ ጠላት የፋኑን ክንድ መቋቋም ሲያቅተው የአምስት ግለሰቦችን መኖሪያ ቤቶች አቃጥሏል፣ የቀረውን ንብረት ደግሞ ዘርፏል ሲል ተናግሯል። አርበኛ ወርቆ አክሎም የብልጽግና ሰራዊት በሁለት አቅጣጫ ወደ ፋኖ ተጠግቶ ውጊያ ለመክፈት መሞከሩን ገልጾ ሆኖም ኮለሽ በተባለ ቦታ ላይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሁለቱ ኮሮች በቅንጅት ከባድ ጥቃት እንዳደረሱበት ገልጿል። በዚህ የተነሳም ቆስለኞቹን ይዞ መመለሱን ተናግሯል። በሌላ ግንባር ደግሞ ከዘመሮ የተነሳው የብልጽግና ሰራዊት 13 ቀበሌ ወይም ዶባ ተራራ ገዢ ቦታ ይዞ ማህበረሰቡን ሲያሸብር ከዋለ በኋላ በፋኖ ድንገተኛ ምት ከፍተኛ ኪሳራ ማስተናገዱን አስታውቋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ከ8 ሰዓት ጀምሮ በዘመሮ ከተማ ዘልቆ በመግባት በጠላት ወራሪ ኃይል ላይ የተጠና እርምጃ ወስዷል ሲል የገለጸው አርበኛ ወርቁ ሞላ ይህንን ጥቃት ተከትሎ የብልጽግናው ሰራዊት በበቀል ጥቃቱን በንጹሐን ላይ መፈጸሙን ተናግሯል። መረጃዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከጣና ቴሌቪዥን ጋር ይሁን። ሶስቱ ሊቃነ ጳጳሳት ወደ አገራቸው ገቡ። የብልጽግናው አገዛዝ ወደ ኢትዮጵያ እንዳይገቡ አግዷቸው የቆዩ ሶስቱ ኢትዮጵያውያን ሊቃነ ጳጳሳት ዛሬ አዲስ አበባ ገብተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ አባላትና የተለያዩ አገረ ስብከቶች ሊቀ ጳጳሳት የሆኑት ሶስቱ ቅዱሳን አባቶች ብልጽግና ወደ ኢትዮጵያ እንዳይገቡ የጣለባቸውን ክልከላ ያነሳው በተጠናቀቀው የሚያዝያ ወር ነበር። የክልከላውን መነሳት ተከትሎም ለዓመታዊ የቅዱስ ሲኖዶስ ርክበ ካህናት ምልዓተ ጉባኤ ለመካፈል ሶስቱ ቅዱሳን አባቶች ማለትም የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሊቀ ጳጳስ ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ያዕቆብና ብፁዕ አቡነ ቴዎፍሎስ ዛሬ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የቅዱስ ሲኖዶስ ዋና ሥራ አስኪያጅ አቡነ አብርሃምን፣ አቡነ ሳዊሮስን ጨምሮ ሌሎች የቅዱስ ሲኖዶስ አባላት አቀባበል አድርገውላቸዋል። የሦስቱ ሊቃነ ጳጳሳት ወደ አገራቸው መግባታቸውን አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ባወጣው የደስታ መግለጫ መንግስት ቅድስ ቤተ ክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሦስቱ ብፁዓን ሊቃነ ጳጳሳት ወደ አገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ብለዋል። ሦስቱ የቅዱስ ሲኖዶስ አባላት ሊቃነ ጳጳሳት ወደ አገራቸው ገብተው ዓመታዊውን የቅዱስ ሲኖዶስ ርከበ ካህናት ምላተ ጉባኤን እንዲሳተፉ ቤተ ክርስቲያን ለብልጽግናው መንግስት ተደጋጋሚ ጥያቄ አስቀድማ ማቅረቧን የገለጸው የቋሚ ሲኖዶሱ መግለጫ መንግስትም ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነትና የጸና መሆኑን በገለጸበት መግለጫ እንደተመለከት ነው። የሀገራችንን ሰላም ለማጽናት የቅድስት ቤተክርስቲያናችንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳሳት ወደ አገር ገብተው የቅዱስ ሲኖዶስ ጉባኤን እንዲሳተፉ መፍቀዱን ተረድተናል ሲል በመግለጫው ይገልጻል። ኢትዮጵያ አሁን የምትገኝበትን አደገኛ የቀውስ ጊዜ ማለፍ የሚቻለው ተቀራርቦ በመነጋገር መሆኑን እምነቱን የገለጸው ቋሚ ሲኖዶሱ ለሀገራችን ዘላቂ ሰላምና ለህዝብ ደህንነት ሁሉም ወገን ተቀራርቦ መነጋገር ይኖርበታል ብለዋል። ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለህዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጁዎች መሆናችንን እንገልጻለን በማለት አስታውቋል። ኢትዮጵያ እጅግ አሳሳቢ እልቂት አድራሽ ጦርነት ውስጥ መሆኗን የገለጹት ብፁዕ ቅዱስ አቡነ ማቲያስ በበኩላቸው እባካቸው የኢትዮጵያን ረፍት ስጧት ሲሉ ትናንት መማጸናቸው ይታወቃል። ይህ በእንዲህ እንዳለ በቅርቡ የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ሁነው የተመረጡት ፖፕሊዮ 14ተኛ ኢትዮጵያ ከፍተኛ ቀውስ ላይ ናት። ከዚህ ቀውስ እንድትወጣ ሁላችንም የበኩላችንን ማድረግ ይኖርብናል። እኔም በግሌ ተዋጊ ኃይሎች ተገናኝተው ችግራቸውን በድርድር እንዲፈቱ የቻልኩትን ሁሉ አደርጋለሁ ሲሉ ተናግረዋል። በመጨረሻም የአማራ ፋኖ በለሳና ባህር ዳር ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ አንድነት በጎንደር ምስራቅ በለሳ ላይ ባካሄደው ውጊያ ድል መቀዳጀቱን ሲገልጽ፣ የአማራ ፋኖ በጎጃም በበኩሉ አንደኛ ክፍለ ጦር በዘራፊዎች ላይ እርምጃ ወስጃለሁ ብለዋል። የአማራ ፋኖ አንድነት በጎንደር ቃል አቀባይ ክፍል ትናንት በምስራቅ በለሳ ስለተካሄደው ውጊያና የተገኙ ድሎችን አስመልክቶ ሲገልጽ ውጊያው የተካሄደው ጫማ ቆራጭ ቀበሌ ላይ ነበር። ከፍተኛ ኃይል ይዞ ወደ አካባቢያችን የተንቀሳቀሰው የብልጽግና ሰራዊትና መንገድ መሪ የነበረው የክልሉ ሚልሻ በጥምረት ነበር ውጊያ የከፈቱብን ብሏል። ሰባት የብልጽግና ኃይልን በምርኮ መያዝን ጨምሮ በድምሩ ከአስር በላይ የሚሆኑት ደግሞ ሞትና ቁስለኛ መሆናቸውን ከቃል አቀባይ ክፍሉ ያገኘነው መረጃ ያመላክታል። በዚህ ውጊያ የወረዳ ዋና አፈ ጉባኤ አቶ እንዳየው ከፍ ያለው የተባሉት የባዲን ሹም ሹም ሚልሻንና የሁዲድ ብልጽግና ሰራዊትን አጅበው ሲዋጉ ጉዳት ከደረሰባቸው የብልጽግና ኃይሎች መካከል አንዱ መሆናቸውን የደረሰን መረጃ አስታውቋል። ጥቃቱን ተከትሎም የብልጽግና ሰራዊት ተጨማሪ ኃይል ለማስገባት ሞከራ ቢያደርግም በየአቅጣጫው ከፍተኛ የደፈጣ ጥቃት ስለጠበቀው ወደ መጣበት ተመልሷል ብሏል። የዙ ቃል አቀባይ ክፍል አክሎም የአማራ አርሶአደር በዚህ ወቅት ዘር የሚዘራበትና ማዳበሪያ የሚገዛበት ወቅት ነበር። ሆኖም የብልጽግናው ስርዓት የአማራን ህዝብ በተራዘመ ስቃይና ዘርፈ ብዙ ጥቃት ማድሄት አርሶ አደርን በሚልሻነት አሰልጥኖ ተመልሶ በአርሶ አደሩ ላይ ውጊያ ከፍቷል። የዚህ ውጊያ ዓላማው አማራው ከምርት እንዲርቅ ያለመ ነው ብሏል። በመሆኑም በተለይ የአማራ ክልል አድማ ብተናና ሚሊሻዎች በዚህ ወቅት የሚሰጣቸውን የውጊያ ስምሪት ባለመቀበል የአማራ አርሶ አደር ከእርሻው ጋር ግንኙነቱን እንዲያጠናክር እንዲተባበሩ ጥሪ አቅርቧል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ ዘራፊዎች ላይ እርምጃ ወስጃለሁ ብሏል። ክፍለ ጦሩ በባህር ዳር ከተማ ልዩ ቦታው መኮዳ አካባቢ ወሰድኩት ባለው እርምጃ የክልሉ ፖሊስ አባልን ጨምሮ የተደራጁ ዘራፊዎች ላይ መሆኑን ገልጿል። የተለያዩ መታወቂያዎችን እየተጠቀሙ ሕዝብን በዘረፋ ያስመርሩ ነበር ሲል የገለጸው የአማራ ፋኖ በጎጃም አንደኛ ክፍለ ጦር ቃል አቀባይ ፋኖ ሀብታሙ የሱፍ እርምጃ ከተወሰደባቸው ዘራፊዎች ላይ የነፍስ ወከፍ መሳሪያና ከ240 በላይ የክላሽ ተተኳሽ ተረክበናል ብለዋል። ባህር ዳር ከተማ ላይ የተደራጀ ዝርፊያ በስፋት እንደሚፈጸም በከተማዋ ነዋሪዎች ለጣና ቴሌቪዥን ተደጋጋሚ ጥቆማ ሲደርሰው ቆይቶ ነበር። በተለይም የባዕዲን ከፍተኛና መካከለኛ ካድሬዎች በከተማዋ የልዩ ጥቅም ይገባኛል የሚል ኃይልን እያደራጁ ለዝርፊያ እንደሚያሰማሩ የገለጹት ምንጮቻችን ዝርፊያው የሚፈጸመው በባዕዲን የጸጥታና የፖለቲካ መዋቅር ድጋፍ ነው ብለዋል። ምንጮቻችን አያይዘውም ከዘራፊው በተጨማሪ እጅግ አደገኛ ገዳይ ቡድንም ተደራጅቶ የፖለቲካ ጥያቄ ያላቸውን ግለሰቦች አካባቢያዊ ማጥቂያ የተለጠፈላቸው ባለሀብቶችና ወጣቶችን እየገደለ መሆኑን ምንጮቻችን ገልጸው የብአዴን መዋቅር እጁ ረጅም መሆኑን ተከትሎ ይህንን አስተሳሰቡን በፋኖ መሪዎች ላይም እንዲሰርጽ አድርጓል ሲሉ ምስክርነታቸውን ሰጥተዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የተሰናዱት መረጃዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን እንደርሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።